እዚህ ላይ እንደምታዩት እንግዲህ ምንድን ነው እያላችሁ ይሆናል። ስብ ነው። እዚህ አገር እንዴት እንደሆነ ባላቅም ስንት በግ ታርዶ፣ እኛ ሀገር ግማሹ ተቀምጠ ግማሹ ነው የሚሰራው፣ ግማሹ ራሱ አይሰራምና እዚህ እንዳለ ነው የሚሰራው። ሲሰራ ብታዩት ደግሞ ያሳዝናችኋል። ስጋው ራሱ ያሳዝነኛል የምር አሰራሩ፣ ሁሉም ነገር ይሄ ስብ ነው። እንደዚህ በቃ መጠበስ አለበት። ብስሚላህ ኢድ ቀን እንደዚህ አድርገ ስታሳልፈው ትንሽ ቢከብድም ግን አልሐምዱሊላህ አልፈዋል። ማለት ማለፍ ነገር የለም፣ ያው ተለምዷል፣ ሲጀመር ለምደነዋል አሁነውንማ። እና እናንተ ጋር ኢድ እንዴት ነበረ? አረብ ቤትን ያሳልፋችሁት ያሳለፋችሁት ኢጃዛ እንዴት እንደነበረው ኮሜንት ላይ አስቀምጡልኝ። የኔ ደግሞ ያው ሙሉ ቀን የነበረው የኢድ ቀን ይዤላችሁ መጥቻለሁ ማለት ነው። አብራችሁን ቆዩ። በዚህ አጋጣሚ ኮሜንታችሁን ላይካችሁ በማድረግ ቪዲዮን ብታይሉኝ ደስ ይለኛል። እንዴት እንደጠቆረ ብታዩ ሹታው ደስ ይላል። በእርግጥ እኔ ወደዋለሁ። እያያችሁት ከሆነ ብስሚላ በጣም ከባድ ነበር፣ እንደዛ አርደው ቢያንስ እኛ ቤት ደግሞ የተላለቀዎች ቤት ስለሆነ ትንሽ ከብድ ነበረ። እስከ ሰባት ስምንት በግን የታረደው ነው ይሄ ሁላ በግ ታርዶ እንደዚህ ተከትፎ ምናምን ትንሽ ከባድ ነበር። አልሐምዱሊላ የማይል ፌል ለማ አልፎል። ዛሬ ቀን እንደዚህ ቪዲዮ ለመስራት ደርሻለሁ ማለት ነው። የኢድ ቀን የተሰራ እስካሁን ዝም ብዬ በቃ ላይ ዩቱብ ነበረ፣ በኋላ ነው ያስታወስኩ ለራሱ እንደዚህ ቪዲዮ መልቀቅ እንዳለብኝ ረስቸዋለሁ እና እስኪ እናንተ ጋር አሮቤት ያላችሁ እርግጠኛ እኔ እንደዚህ ነው አሰራሩ ምን ያክል እንደሚያከብድ በተለይ ስቡ ቤቱን ያክል እንደምሸት እያያችሁት ከሆነ አሁን እንደዚህ የምታደርጉት ትንሽ ስቡ መውጣት አለበት። እያይችሁት ነው። ውሃ በቃ መጽፈፉ አለበት ነው። ሽታው ደስ ይላል፣ ግን ትንሽ ቆይቶ ደግሞ እንደዚህ የሆነ የማይሆን ጠረን ያመጣል። የምር ስጋው እንደዚህ እንደ ጣላ ነው ያደረገኝ። በዚህ ሽታው እንዴት እንደሚሸት ብታዩ ደስ ይላል። ሽታው ግን ይሆናለ ትንሽ እየቆየ ደግሞ ያስጠላችኋል። ስጋው ለራሱ ልታዩት አትፈልጉም፣ አይደለም ልትበሉት። አሁን ለራሱ አረቦች ብሉ ምናምን የለም አልበላም፣ በጣም ጠልቸዋል። እዩት፣ ውጭ ነው የምናደርገው። ይዘ አፈር አድርገን ያው በላጡ እንዳይፈነዳ ተብሎ አፈር ተደርጎ እንጨት አለ። በቃ ሀገራችን ነው የምታስታውሱት። የምር እንደምታዩት ሁለት በግ አሁን ተደርጓል። ገና የመጀመሪያችን ነበረ ገና ሶስተኛ በግዛ አለ ሌላዎቹ በጎቼ የታረዱት ደግሞ ውስጥ መጥበቅ ላይ ነው ያሉት። ሙቀት ስለሆነ እንዳይበላሽ ተብሎ መጀመሪያ ይሄ መሰራት አለበት ተብሎ ገና እየተቃጠለ ነው ያለው። የመጀመሪያ ስለሆነ ለዛ ነው። ብታዩት ግን ስጋው እንደዚህ ሳዩ በጣም ነው ማዝ ነው አዝንለታለሁ። የምር ነው የምላችሁ። ስንት ነገር እናቶቻችን ሰሩታ እነዚህ ጠብሰው ጠባብሰው ምን ያስመስሉታል መልኩ ይሆን ምኑ ምንም ግራ ነው የሚገባቸው። ምን አይነት አሰራር እንደሆነ አይገባኝም። ይሁን ለምስቀመጥ አረፋ ቀን ለምን ታያዝኛለች ብትሉኝ ለስጋው ነው ማዝ ነው። በቃ እንዴት እንደሚጫወቱበት የያያችሁትን ስጋ ምን ያክል ደስ እንደሚል ወላ ደግሞ ማሻላ በጣም ደስ የሚል ስጋ ነው። እንደዚህ ካሜራው ትንሽ መብራት ሁሽ ውጭ ስለሆነ እንትና አይታይም እንጂ በጣም ነው ደስ የሚለው ስጋው ማለት ነው። የምሬ ልምራችሁ በሰጡኝና የሀበሻ ምግብ ሰርች ባበላችሁ ምን ያክል ደስ ባለኝ። ለሌላ ጊዜ ደግሞ ስሪ እንዳይም ፈርቺ ነው እንጂ ይህ ሁላ ስጋ እንደዚህ ቁጭ አርገ ጥብስ አርገውት ምን ያክል ሰዓት ልበላችሁ እኛ ንጠበሱን እንጂ ምን ስጋ ብቻ አይደለም፣ ሙቀት አለ በዛ ልክ፣ በዚህ እሳት አለ፣ ብስሚላ ሽታው አለ። በጣም የሚያስጠላችሁ ይቱ እንደሚ እንዴት እንደሚ ያሳዝናችሁ እንደዚህ ስታዩት ከዛ ደግሞ ይድብቀን ሲሆን እንደዚህ። በተለይ እናንተ ማሳለፍ ያለባችሁ ይት ነው ያላችሁት ይት መሆኑት፣ እንደዚህ ስታዩት ስራውን ሲበዛችሁ ምናምን በጣም ከባድ ነው። ብቻ አልሐምዱላ። በዚህ አጋጣሚ ኢድ ሙባረክ በያለው ሁላችሁ የእስልምና እህት ወንድሞች የተከታዮች ኢድ ሙባረክ። ሁላንቱ ኸይር በያለው ተቀበለላው ሚናው ሚንኩም ኢንሻአላ ደስ ሚል ኢድ ያሳለፋችኋል፣ በየት ተስፋ አድርጋለሁ። ያው እኔ እንኳን አረፋ አረፋ ሁሉ ግዜ እንደዚህ ነው፣ ተለምዷል። አልሐምዱላ ተለምዷል፣ በቃ ለምጨዋለሁ። ግን ያው ሁሉ ጊዜ ሲሆን ትንሽ ያስጠላል ነው እዚህ ላይ ማለት ነው፣ አሳብሪ ምናምን እየተጣላ ነው። ባይዘ አረቧ ነች እንደዚህ የምታሳብረው አይደለም። የገረመኝ ግድ ፍር ብዬ ካሜራ እኮ ነው እንደዚህ መቅረጽ፣ ምን እያረግሽ ብትለኛለች፣ ቅር እየቀረጽ እኮ ነው ምን ምንም አይመስላት። ብሷም ሲጀመር ቆርጫ ነው እንጂ እሷም ላራሱ ነበረችበት እናም እንደዚያ አሳልፈነዋል እላችኋለሁ። እጃችን ቁርጥ እስከምትል በቃ። ልጅ የልጅ አለ የትልቅ ቤት ሲሆን ደግሞ በጣም የሚያስጠላ። ሁላችሁ የኔዎቹ ያገቡ ናቸው አግብተዋል ና እንዳሉ ሁላችሁ አርደዋል። እያያችሁት እኮ ነው፣ ይሄ ተጠብሶ አልቆ እኮ ነው። የኔ ምስኪን ስጋዬ ሲያሳዝን፣ የምር ተጠብሶ፣ እዩት፣ ብቻ እዩትማ፣ የምር እንዴት እንዳሳዘነኝ። አሁን ይሄ ሁላ በግ እንደዚህ ሁኗል ቢባል ማን ነው የሚያምነው? የምር በጣም እኮ ነው የሚገርቡ። ብቻ ግን ልጆች አሉ ሁሉም አግብተዋል እንዳሉ በቃ በግ ያርዳሉ። አንዳንድ በግ ይታረዳል። የሴቶቹም አለ ሴቶቹ ደግሞ አግብተው የልጅ ልጅ አለ። እነሱ ያገቡ ደግሞ ይዘው ይመጣል ወደ አያት ቤት ማለት ነው። ሁሉም አንዳንድ በግ በረደስቱ ይዞ ነው የሚመጣው እና በቃ ያ ሁሉ በግ ተከትፎ ነው የሚመጣው እዚህ እሱን እየተጠበሰ እናንተ በእሳት ጋር ተጠብሳችሁ ሙቀት ማለ በዛ ልክ ውጭ ነው። ቢስሚላ፣ በጣም ከባድ ነው። በኋላ ትቻቸው ነው የገባሁት። በቃ አልቻልኩ ምናምን አልኳቸው የምር። በዛ ልክ ደግሞ እንቅልፍ አልተኛ ነው፣ ጾም ነበረ። ከዛ በኋላ አረፋ እየታረደ ነበር ጠዋት እስከ አራት ሰአት ከዛ አንድ አራት ሶስት ሰዓት ተኝተን ተመልሰን ደግሞ ተነስተን ይሄ እየተሰራ ነው እና እኔ አልቻልኩም፣ በቃ አልቻልኩም ምናም ብያቸው ነበር። ነው ይሄ ይመስል ነበረ ስጋው እንደምታዩት ይህ ይመስላል። እናንተ ጋስ፣ እንዴት ነበረ ኢድ? እንዴት አለፈ? ኮሜንት ላይ አስቀምጡልኝ። በዚህ አጋጣሚ እስኪ ኢንሻአላህ ኸይረኛ ኢድ አረፋ የሚመጣበት የሚመጣው አመት ቤተሰቦቻችን ጋር ተደባልቀን ምናሳልፍ ያድርገን እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ማመሰግናለሁ ሁላችሁን ቪዲዮ ይህ ስለተከታተላችሁኝ ሹክራን። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።